ኢየሱስ ጌታ ነው። የእግዚአብሔርን ቃል የምንሰማበት ጊዜ ነው። እንግዲህ እኛ በሁሉ ነገራችን ወደ እግዚአብሔር ቃል ነው የምንሄደው። መጽሐፍ ቅዱስ ሰው በእንጀራ ብቻ አይኖርም ይላል። ሰው በእንጀራ ብቻ እንዲኖር አድርጎ አልተፈጠረም። ሰው የተፈጠረው በእግዚአብሔር ቃል እንዲኖር ስለዚህ እያንዳንዱ በሕይወታችን የሚደርስብንን ነገር እንደ እግዚአብሔር ቃል ነው የምንመለከተው። እንደ እግዚአብሔር ቃል ነው ምንፈታው። የዛኔ ነው ትርጉም የሚኖረው። ካለበለዛ ግን አላማችንን እንስታለን። የእግዚአብሔር ቃል ምንድን ነው የሚለው ስለምናልፍበት ነገር ስለሚሆነው ነገር የእግዚአብሔር ቃል ምንድን ነው የሚለው ማወቅ አለብን። ዛሬም ደግሞ የምንመለከተው መዝሙር መቶ አስራ ስድስት ቁጥር አስራ አምስት ላይ ባለው ቃል መሰረት ነው። ምን ብሎ ነው የሚናገረው? መዝሙር መቶ አስራ ስድስት ቁጥር አስራ አምስት ላይ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። የቅዱሳን ሞት በእግዚአብሔር ፊት የከበረ የቅዱሳን ሞት የቅዱሳን ሞት በእግዚአብሔር ፊት የከበረ ምን ማለት ነው? እግዚአብሔር ቅዱሳንን ተቀብሏቸዋል። እግዚአብሔር በቅዱሳን ደስ ይሰኛል። እግዚአብሔር በቅዱሳን ሕይወት ደስ ይሰኛል። እግዚአብሔር በቅዱሳን እምነት ደስ ይሰኛል። እግዚአብሔር በቅዱሳን አካሄድ ደስ ይሰኛል። እግዚአብሔር ደግሞ በቅዱሳን ደግሞ ምርቃት ደግሞ ደስ ይሰኛል። ግራጁዌሽን ነው የሚባለው ግራጁዌሽን ማለት ምንድን ነው? ተምረን ተምረን ተምረን ግራጁዌት እናደርጋለን አይደለ? እንመረቃለን። እንደዛ ግራጁዌሽን ነው የሚባለው በምድር ላይ ለእግዚአብሔር ኖረን ኖረን ኖረንለት ወደ ጌታ ስንሄድ ምንድን ነው የሚባለው? ግራጁዌት አረገ፣ ከዚህ ግራጁዌት አረገ፣ ከምድር ኑሮ ግራጁዌት አረገ፣ ተመረቀ ነው የሚባለው። ለምንድን ነው የቅዱሳን ነገር ሁሉ በእግዚአብሔር ዘንድ አስደሳች? በቃ ደስ እግዚአብሔር ደስ ተሰኝቶብናል። በክርስቶስ ኢየሱስ ተቀብሎናል። ሁሉን ነገራችን ይወደዋል። በቃ እግዚአብሔር እኛን ሲያስብ ደስተኛ ነው። እግዚአብሔር እኛን ሲያስብ እስማኤል ነው የሚያደርገው? ለዛ ነው ኑሯችን ብቻ አይደለም፣ አካሄዳችን ብቻ አይደለም እግዚአብሔር የሚያስደስተው፣ ሞታችንም እግዚአብሔር ነው ያስደስተዋል። ለዛ ነው በተለምዶ ምን ይባላል፣ ወደ ጌታ ተሰበሰበ ይባላል። ወይም ወደ ጌታ ተጠራ ይባላል። ክርስቲያን ወደ ጌታ ተጠራ ይባላል ወይም አንቀላፋ ይባላል በቃ ተሰበሰበ ወደ ጌታው ወደሚወደው ጌታ ተሰበሰበ ይባላል ለምንድን ነው እግዚአብሔር ደስ ስለሚሰኝበት ማለት ነው እዚህ ጋር ምንድን ነው የሚለው የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው በቃ የከበረ ነው ሞት መቼም እኛን የሚያስደነግጠን ነገር አለ ሞት ሁል ጊዜ አዲስ ነው አይደለ ሰው ሲለየን እናዝናለን ግን ለእግዚአብሔር ግን በቃ ደስተኛ ነው። እግዚአብሔር ምንድን ነው የሚለው፣ ለእናንተ ማስባትን ሀሳብ እኔ ያውቃለዋል፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ የክፉ ነገር አይደለም። ከእናታችን ማዕፀን ጀምሮ ያቀናል፣ በምንሄድበት መንገድ ሁሉ ያቀናል። ጌታን እንዴት እንዳገኘን ያውቃል። ለምን እንደጠራን ያውቃል? አካሄዳችንን ያውቃል ከዛ ደግሞ መቼ ደግሞ ወደ እርሱ እንደምንሄድ ደግሞ ያውቃል እግዚአብሔር። ስለዛ ነው እግዚአብሔር ደስተኛ ነው። በቃ እግዚአብሔር በእቅዱ መሰረት ምን እያደረገ ነው? ስራውን እየሰራ ነው። ለእናንተ ማስባትን ሀሳብ ምን ያውቃል። አይታችሁ እንደሆነ ኢንጂነሮች ህንፃ ሲሰሩ ወይም የሆነ ነገር ሲሰሩ ፕላን አላቸው። ፕላኑን ይዘረጉትና ምን ያደረጉታል? ቼክ እያደረጉ እዚህ ጋር ይሄ ነገር መገንባት አለበት እዚህ ጋር ይሄ ነገር መገንባት አለበት ብለው ይሰራል። እንደ ሴም ወይ እግዚአብሔር በእያንዳንዳችን ሕይወት እየሰራ ነው እያሳመረ ነው። ከየት እንደምንነሳ ምን እንደምናረግ በምን ውስጥ እንደምናልፍ መቼ ደግሞ ግራጅዌት እንደምናረግ ወይም እንደምንሰበሰብ እግዚአብሔር ያውቃል። ኢየሱስ ጌታ ነው። ለዛ ነው የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው ብሎ መጽሐፍ ቅዱስ የሚናገር። የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው። ህይወታቸው ብቻ አይደለም፣ ሞታቸው የከበረ ነው። ሞታቸውም በእግዚአብሔር እቅድ ውስጥ ያለ ነው ማለት እግዚአብሔር ተቀብሎታል፣ ደስተኛ ነው። እግዚአብሔር በመሰብሰባቸው ደስተኛ ነው። ሐዋርያ ጳውሎስ በአንድ ቦታ ምን ይላል? ሩጫይ ጨርሻለሁ አለ። ደስተኛ ነኝ ማለቱ ነው። በቃ ምንም የጎደለ ነገር የለም። ሮትኩኝ ሮትኩኝ ሮትኩኝ ሮትኩኝ ከዛውን ጨርሻለሁ። በቃ አሁን አይ ኮሊቴ ዴ እንደሚባል ነው። በቃ አሁን ማርፍበት ጊዜ ወደ ጌታ መሄድበት ጊዜ ነው ብሎ ነው የሚናገር። እንደዚሁ እግዚአብሔርም ደሞ ሲያየን በቃ ሩጫችንን ከፈጸምን በኋላ የእምነት ተጋድሎ ከተጋደልን በኋላ የምድር ኑሯችንን ከኖርን በኋላ ሲቀበለን ደስተኛ ነው። እንደው የሆነ አለ በአጋጣሚ ወይ የሆነ ነገር ሆኖ አይደለም። ኖ በቃ ሲቀበለን ደስተኛ በቃ ስራችንን ጨርሰናል፣ ሩጫችንን ሮጠናል። ከዛ እግዚአብሔር የሚቀበልን ሁኔታ ነው ያለው እና እግዚአብሔር ደስተኛ ነው። ለዛ ነው መጽሐፍ ቅዱስ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ብሎ ይናገራል። በእንግሊዝኛ ምን ይላል? ዌን አራይቭ አት ጌትስ ኦፍ ዴት ጋድ ዌልካምስ ዶስ ሁ ላቭ ሂም ይላል። እግዚአብሔርን የሚወዱ ሰዎች ወደ እርሱ ሲመጡ፣ ወደ በሩ ሲመጡ፣ ወደ ጌቱ ሲመጡ ምን ብሎ ነው የሚናገረው? ዌልካም ይላቸዋል። ደስተኛ ነው። ዌልካም ይላቸዋል፣ ደስተኛ ነው እግዚአብሔር። አንዳንዶቹ ደግሞ ሲሄዱ ኖ፣ ተመለስ የሚባሉ ሰዎች ብዙ ምስክርነት ሰምተናል። ኖ፣ ጊዜ አላለቀም፣ ስራህ አላለቀም፣ መመለስ አለብህ ተብለው ደግሞ የሚመለሱ ሰዎች አሉ። ስለዚህ እኛ በፈለግነውም አይደለም ማለት ነው ስትመለከቱ እኛ በፈለግነው አንዳንዴ ሰዎች ሲከብዳቸው ውሰደኝ ምናምን ይላል እኛ እንደፈለግን አይደለም ኤልያስም ብሎ ያውቃል አይደለም ያ ብዙ ነገር ያደረገ ለእግዚአብሔር የቀና ሰው ምን ብሎ ያውቃል ውሰደኝ በቃ አለ ኖ ኖ ካልጨረስ ካትሄዱ ለምን የቅዱሳን ሞት በእግዚአብሔር ዘንድ የተከበረ ነው እግዚአብሔር አክሴፕት ማድረግ አለበት እግዚአብሔር መቀበል አለ እግዚአብሔር አፕሩቭ ማድረግ አለ አንድ ታክሲ ላይ የሚጽፉት ነገር ነበረ፣ በጣም የሚያስደንቅ እና የሚያስቅ ነው። ምን ይላል? ምን ይላል? እንኑር ብለን ነው እንጂ መሞት አቅቶን አይደለም። ያስቃላ። እንኑር ብለን ነው እንጂ መሞት አቅቶን አይደለም። ግን መሞት ያቅታቸዋል? በቃ እግዚአብሔር አፕሩቭ ካላደረገ መሞት ያቅታቸዋል። በምድር ላይ ተመለስ፣ በምድር ላይ ተቀመጥ፣ ጨርስ ካለ በከፍታ ብንሄድ፣ በዝቅታ ብንሄድ፣ ምን ብንሄድ፣ ዋት አርገን ነው መሄድ ያለብን? ለምን በእግዚአብሔር አፕሩቭ መደረጋል። ሲቀበለን ደሞ ዌልካም ይላል። ስለፈለግንም አልሄድም፣ አንሄድም ስላልፈለግንም አንቀርም በእግዚአብሔር ነው የሚወሰን። እንደዛ ብሎ ነው የሚናገረው። እና ይህንን ነገር መቀበል አለብን። በምድር ላይ ያለነው ለጊዜው እንደሆነ ማወቅ አለብን። ስለ ቅዱሳን ደግሞ ሞት ሲናገር ወይም ስለ ቅዱሳን ፍጻሜ መጽሐፍ ቅዱስ ሲናገር በዘውልቁ ምዕራፍ 23 ቁጥር 10 ላይ የያዕቆብን ትቢያ ማን ይቆጥራል የእስራኤልን እርቦ ማን ይቆጥራል? ይልና የጻድቃንን ሞት እኔ ልሙታል። ያስቀናል። የጻድቃን ሕይወታቸው ብቻ ሳይሆን ሞታቸውም ያስቀናል። በቃ ሲሰበሰቡ፣ በቃ ሩጫዬን ፈጽሜያለሁ ሲሉ የእምነት ተጋድሏቸውን ተጋድለው ሲሄዱ እሱ ራሱ ያስቀናል። በቃ ለምን ለጌታ ኖረዋል። የት እንደሚሄዱም ይታወቃል። ምን ብለው ነው የሚናገረው የጻድቃንን ሞት እኔ ልሙት ፍጻሜም እንደ እንደ እርሱ ፍጻሜ ይሁን ብሎ ዊሽ ሲያደርግ እንመለከታለን። ኑሯችን ብቻ ሳይሆን በጌታ ቤት መወለዳችን ብቻ ሳይሆን ሞታችንም ደግሞ ያስቀናል። ለምን በእግዚአብሔር አፕሩቭ የተደረገ በእግዚአብሔር ዲዛይን የተደረገ ስለሆነ ነው። When they arrive at the gates of death, ጋድ ዌልካምስ ዶ ሱላቪም ብሎ መጽሐፍ ቅዱስ ይናገራል። እና ይሄ ነገር አብሮን መሆን አለበት፣ በምድር ላይ ያለነው ለጊዜው መሆኑን ማወቅ አለ። በቃ ለጊዜው ሚሽነሪዎች እንደሆነን በዚህ ምድር ላይ ጊዜ እንዳለ ለዘላለም እንደማንኖር ማወቅ አለበት። የዛኔ ነው ትክክለኛ ኑሮ ምንኖር። ሐዋርያ ጳውሎስ ምን ይላል መሰላችሁ? በፊልጵስዩስ ምዕራፍ አንድ ከቁጥር 20 እስከ ቁጥር 24 ላንብብላችሁ ምን እንደሚል። የእግዚአብሔር ነገር የተረዳው ሐዋርያ ጳውሎስ እንደዚህ ይላል፣ ይህን አፍቆቴም ተስፋዬም ነውና በአንድ እንኳን አላፍርም አለና፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮው አሁንም ደግሞ በሥጋ ይከብራላል ብሞትም ብኖርም አብረው የሚሄዱ ነገሮች ናቸው። እንደ ሞት የሆነ የሆነ መርገም፣ ሕይወት ደግሞ የሆነ በረከት አይደለም አለ። ሁለቱም ለእኔ ነው። ይህ ናፍቆቴ ተስፋዬም ነውና በአንድ እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በስጋዬ ይከብራል ከዛ ለእኔ ህይወት ክርስቶስ ሞትም ጥቅም ነው፣ እና አብረው የሚሄዱ ነገሮች ናቸው። ለዛ ነው ምን ይባላል አልመሰላችሁ፣ የሞትን ሪያሊቲ ሰው እንደሚሞት ካልተቀበለ በስተቀር በእውነት መኖር አይጀምርም ይባላል። በቃ መኖር የምትጀምሩት ሞት እንዳለ፣ ለጊዜው በምድር ላይ እንዳላችሁ፣ አንድ ቀን አሳይመንታችሁን ጨርሳችሁ የቤት ስራችሁን ጨርሳችሁ እንደምትሰበሰቡ ስታውቁ ትክክለኛ ህይወት የሚኖራችሁ ይዛል ለዛ ነው ምን ብሎ ይናገራል መሰላችሁ መዝሙር ዘጠና 12 ላይ በልብ ጥበብን እንድማር ቀኝህን እንዲ አስታውቀኝ በአዲሱ ትርጉም ደግሞ ምን ይላል መሰላችሁ ጥበብ የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረነው። በቃ እድሜያችንን ምን ያህል እንደቀረን ብና ቃለ በጥበብ እንኖራለን። አንዳንድ የሚገዝፉብን ነገሮች የዛን አይገዝፉብንም፣ የሚቀሉብን ነገሮች አይቀሉብንም። ምን ሲሆን ስናውቅ በምድር ላይ ያለነው ለ ለተወሰነ ጊዜ እንደሆነ ስናቅ ይቺ በምድር ላይ የምንኖራት ኑሮ ቻንስ እንደሆነች ስናቅ፣ ለዛ ነው መጽሐፍ ቅዱስ ምን ብሎ ይናገራል መሰላችሁ? በመክብብ ላይ በሲኦል አለ ስራና ሐሳብ ድካምና ጭንቀት የለምና አለ። እጅ የምታደርገውን እንደ ኃይል መጠን አድርግ ይላል። ምን ማለት ነው? ሰው ከሞተ በኋላ ቻንሱን ይጨርሳል። መድከም የለ መጨነቅ የለም፣ መውጣት የለም፣ መግባት የለም። ለካ ቻንስ ነው በምድር ላይ ለካ ቻንስ ነው ለእግዚአብሔር መኖር፣ በእምነት ፋይት ማድረግ፣ በምረት ተጋድሎ ማድረግ፣ ለካ እድል ነው። አንድ ቀን አናገኘውም። በቃ ለዛ ነው እንደ እድል መቁጠር ያለብን። ምን ብሎ ነው የሚናገረው? ጥበብ ያስፈልገናል አለ ሕይወታችን በትክክል ኢኮኖሚካል ሆነን እንድንኖር ካለ ብክነት እንድንኖር፣ ምንድን ነው ማድረግ ያለብን አለ። ምን ያህል በምድር ላይ እንደቀረን ምን ያህል ጊዜ እንደቀረን ማወቃችን አለ። በጥበብ እንድንኖር በቃ እንዳናባክን፣ ብክነታችን እንዳይበዛ፣ ለማይሆን ነገር እንዳንኖር፣ ለዘላለም እንደምንኖር እያንዳንዱ የምናደርገው ነገር በዘላለማዊ እይታ ዋጋ ላለው ነገር ብቻ መኖር እንችል ዘንድ አለ፣ በልብ ጥበብን እንድማር አለ፣ ቀኝህን እንዲህ አስታውቀኝ አለ እና አዲሱ ትርጉም ምን ይላል? ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን። ምን ያህል እንደቀረን፣ ምን ያህል እንደቀረን ስናቅ አንቀልድም። ምን ያህል እንደቀረን ስናቅ በጭንቀት በኮምፕቲሽን ባላስፈላጊ እርስ በርስ መፎካከር ውስጥ አንገባ ኖ ኢኮኖሚካል ነው ምን በምጣኔ መጠነን ነው ምንኖር እ በዘላለማዊ ህይወት በዘላለም እይታ ብቻ ዋጋ ላለው ነገር ብቻ ነው ራሳችንን የምንሰጠው ስለዛ ነው መጽሐፍ ቅዱስ መክብብ ሰባት ሁለት ላይ ምን ብሎ ይናገራል መሰላችሁ ወደ ግብዣ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ ይሻላል ወደ ግብዣ ቤት ከመሄድ ይልቅ ወደ ለቅሶ ቤት ይሻላል ምክንያቱን ሲናገር ምን አለ መሰላችሁ እርሱ የሰው ሁሉ ፍጻሜ ነውና አለ ሞት የሰው ሁሉ ፍጻሜ ነው ከዛ ሕያው የሆነም በልቡ ያኖረዋል ሕያው የሆነ ሰው በልቡ ያኖረዋል እንደዚህ ሰው ሲለየን ነው አይደለ? የምናስታውሰው ዘላለማዊ አለመሆናችንን በምድር ላይ ሕይወታችን የተወሰነን መሆኑን የምናስታውሰው ሰው ሲለየን ነው። አንዳንዴ እንረሰዋለን፣ በቃ የምንኖረውን ኑሮ፣ ምንም የምንለውን ኑሮ እንረሰዋለን። የምናስታውሰው መቼ ነው? እንደዚህ ሰው ሲለየን እናስታውሰዋለን። ስለዚህ ምን አለ የሚሻለው አለ፣ ወደ ለቅሶ ቤት መሄድ ነዋል ለምን ጥበብ እንድናገኝ የእኛም ህይወት አጭር እንደሆነ ባለን ጊዜ እግዚአብሔርን አክብረን መኖር እንዳለብን ብዙ ጊዜ እንደሌለ በተለያየ ነገር ህይወታችንን ማባከን እንደሌለም በጭንቀት ዋጋ በሌለው ነገር ክርስቶስን ባላማከለ ነገር በእምነት ያልሆነ ነገር በምድራዊ ነገር ህይወታችንን እንዳናባክን ምን ብሎ ነው የሚናገረው? ጥበብ እናገኝ ዘንድ ወደ ለቅሶ ቤት መሄድ ይሻላል ብሎ ይናገራል። ለምን? ሁልጊዜ ህይወት እንዳለ ሞት እንዳለ ደግሞ ማወቅ አለብን። አብረው የሚሄዱ ነገሮች ናቸው። ይሄን መቀበል አለብን። ስለዛ ነው ቅድም ያነበብኩላችሁ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 24፣ ይህ ናፍቆቴም ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በህይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በስጋዬ ይከብራል፣ አለ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና፣ አለ። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው አለ። አያችሁ፣ ተቀብሎታል። በቃ እንደው አንዱን በረከት አንዱን መርገም አድርጎ አይደለም። ኖ በቃ መሄድም ለእኔ ጥቅም ነው በምድር ላይ መኖርም ለእናንተ ጥቅም ነው። በሁሉም እግዚአብሔር ይከብራል ብሎ እንደውም ምን ይላል? በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም፣ ይላል ለእኔ ህይወት ክርስቶስ ሞትም ጥቅም ነውና ብሎ መጽሐፍ ቅዱስ ይናገራል። በተለይ ከጌታ ጋር የምንኖረው ኑሮ በእግዚአብሔር ዘንድ የሚያስደስት የከበረ ነው። ሞታችንም እንደ ግራጁዌሽን ነው፣ በቃ መመረቅ ነው። በቃ ዌልካም ይለናል። ዌል ደን ብሎ እግዚአብሔር እስቲ እረፍ፣ ወደ ዘላለም ደስታ ግባ፣ እስቲ እረፍ ብሎ እግዚአብሔር የሚቀበለን ነገር ነው እና የቅዱሳን ሞት በእግዚአብሔር የከበረ ነው ብሎ መጽሐፍ ቅዱስ